የምትጋልበው ሰው አይደለም። አማራነት ይገባዋል። ሊሸከምህ አይችልም። የሚሸከመው እሱ አማራዊ የሆነ ስነልቦና አማራዊ የሆነ ግብ ካለህ ነው እንጂ የአንተን የጎጥ ወይም የድርጅት ግብ ሊሸከምልህ አይችልም። ስለዚህ ማኒፑሌት መደረግ አይችልም። ስለዚህ ከፍተኛ የሆነ ጋሻሰግድ ላይ የማጥላላት ዘመቻ ይሰራ ነበረ። ከጥቃቱ በፊት ከፍተኛ ሆነ እኛ ኖቲ ስላላረግ ነው ይሆናል እንጂ እኔ እሰማ ነበረ፣ ህጻናት ልጆች አገባ እንደዚህ ያደረገ የሚኖረው በቪላ ቤት ውስጥ ከፍተኛ የሆነ ማጥላላት ነው ሲሰራ የነበረው። ሌላው፣ ሶስተኛ ፎርስ ያው የምታውቁት አማሃ የሚባል ሰው የሚመራው የግንባሩ የዋና ቧራ እጅ አለ። ይሄ አማሃ የሚባለው ሰው ከወለጋ እስከ በተቀረው የአማራ ክፍል የሚሰራ የብልጽግና ሰው የሆነ ከዋና ቧራ ጀርባ እጁ ያለበት ተጨባጭ መረጃ አለ። አሁን በየከተማው የኢትዮጵያ ሄዶ ፋኖን በየከተማው ሄዶ ሲያገኝ ነበረ። የመሪዎቻችን ስልክ ኢንፋክት በእጁ ሊኖር የሚችል በጣም አስፈሪ፣ ለምን የማህበራት ገንዘብ በሱ በኩል ይላክ ስለነበረ ገንዘብ እልካለሁ በሚል አክሰስ በጣም የተሰጠውና ራሱን ደብቆ ቅርብ ጊዜ ነው ፎቶውን ራሱ ማግኘት የተቻለው። ድሮን የወርቅ አካባቢ ነው የሚኖር አሁን ቦስተን እንደሚኖር እናውቃለን። እሱ እያደረሰው ያለው ጉዳት ሶስተኛው ከጀርባ ጋሻ ሰግድ ጀርባ ያለ ሰው የነበረ በተለይ በዋና አቧራ በኩል የገባብን ሰው ነው። ስለዚህ ይሄ ሰው እነዚህ ሶስቱ ኃይሎች ናቸው በሸዋ አማራ ፖለቲካ ላይ በጣም ሲታገሉ የነበሩት ኮንትሮል ለመውሰድ። ግንባሩ ከፍተኛውን ሪሶርስ መከታው ላይ አፍስሷል። የመከታው ስራ የነበረው ሻለቆችን በማናገር ክፍለ ጦሮችን በማናገር ከጋሻ ሰግድ ላይ ጦሩን አንድ ባንድ ለማፍረስ ሙከራ እየተደረገ ነበር። ሰምሃውም የተሳካ ነገር ነበረው። ምክንያቱም ከፍተኛ ሪሶርስ ነበር ግንባሩ መከታው ላይ እያፈረሰ የነበረው። ግልጽ ልዩነት የነበራቸው እስክንድርን ለምን ትደብቃለህ፣ እስክንድርን አጋልጥና ወጣ። ሌላው የገፋውን አንተ ለምን ትሸከማለህ ነው እንጂ በሁለቱ መሀል የስልጣን ሽሚያ ምናምን አለኝ የነበረው ግልጽ ልዩነቱ እስክንድር ነው። እስክንድር ደግሞ ከመከታው ስር በሚስጥር ተደብቆ እንዲፈርስ የጋሻ ሰግር ጦር እንዲፈርስ ይሰራ ነበር። ይሄ ግልጽ ማስረጃ ነው ያለው አሁንም የተደረገው በጎንደር የባየ ቀኛው ማጋለጥ የእስክንድሩን ሌጂቲሚሲ አፍርሶታል። የድርጅት ብለው ይዘውት የመጡትን ነገር ድርጅቱን ብቻ ሳይሆን የእነሱን የራሳቸውን የሰራዊቱን እልውና እና የፋፍሌን እልውና ያው እንዳያችሁት አንኮታኩቶታል። ከዚህ በኋላ በአማራ ፖለቲካ ውስጥ ሪሌቫንት ሆነው እንዳይቀጥሉ አድርጋቸዋል። ስለዚህ ይሄንን የሚበቀሉበት አንደኛው ዘዴ በዚህ ላይ ያው ብዙዎቻችሁ ልትገምቱት እንደሚችሉ እነ ምሬ እነ አርበኛ ዘመነ ካሴ እነ ባየቀኛው እና ነጋሻ ስግድ አደረጃጀት ይዘው እየመጡ ነበር። በአጭር በሁለት በሶስት ከአምስት የምንሰማው አደረጃጀት ይዘው እየመጡ ነበረ። ያ ሀፕን ሊያደርግ እንደሆነ አውቀዋል። ይዘውት የሚመጡ አደረጃጀት ብሔራዊ አደረጃጀት ነው። እውነተኛ የአማራ ህዝብ ትግል ይዞ የሚመጣ ነው። የእነሱን ጦር ሰነዶች አሉት። በስነስርዓት የራሱን ግቦች ያስቀመጠ ነው የመጣ የነበረው እና አንደኛው ማደናቀፍ የተፈለገ እሱም ነው። ስለዚህ ክሪቲካል የሆነውን የወታደራዊ ሎኬሽን ነው ብለን የምናስበውን ሸዋን በመያዝ የሚፈጠረውን አደረጃጀት ሎካል አድርጎ የማስቀረት እና ሳይወድ በግድ ተደራዳሪ ከነሱ ጋር ተደራዳሪ ከነሱ ጋር የሚገባ ለማድረግ ነው። ሸዋን ሳያልፍ የሚሄድ ትግል ስለማይኖር፣ ሸዋ ሪሌቫንት ስለሆነ በዚህ ትግል ውስጥ ያን ለመቁረጥ የጋሻ አሰግድን ጦር በማፍረስ መሪውን መግደልም ነበር ሀሳቡ። ተፈለገ፣ አልተገኘም። ስለዚህ በጥቆማ ለመንግስት አሳልፈው ከሰጡ በኋላ ኢሚዲየትሊ ግማሹን ጦር አሁን ለመውሰድ ሙከራ አድርገዋል። ኦነስት እሱን ስንሰማ ወጠን ለመናገር ሞክረናል። እናንተም እያደረጋችሁ ያላችሁት ነገር እሱ ነው። ስለዚህ ያ ከተሳካ ጦሩ መከታው ስር ይገባልናል። መከታው ደግሞ መከታው ብቻ ሳይሆን በስሩ ያሉ ሁለት ሶስት ሰዎች ከግንባሩ ጋር በደም ይሰሩ አሉ። ከእነሱ ጋር ኮኔክት አድርገን እዚህ የሚፈጠረው አደረጃጀት ሳይወድ በግድ ከኛ ጋራ በሸዋ ምክንያት ይሰራል የሚል ሴራ ከጀርባ ታስቦ የተሰራ ነው። እና ዛሬ ለሁለተኛ ጊዜ በግልጽ ካየናቸው፣ ባለፈው በፋኖ አደረጃጀት ወይም በፋኖ ድርጅት ምስረታ ላይ ክህደት አይተናል። ዛሬ በትግላችን ላይ ወንድማቸውን ለብልጽግና አሳልፈው በመስጠት ክደውናል። ስለዚህ ሁሉም ሰው ሊያውቀው ይገባል። ይሄ በአንድ አካባቢ ይቆማል ብዬ አላምንም፣ በሌሎች አካባቢ ሊቀጥል ይችላል። ስለዚህ በሁሉም አካባቢ ማንም ያደርሰው ማንም፣ እነ አርበኛ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ባየቀኛው ሌሎች አማራ ብሔርተኛ ሆኑ የፋኖ አደረጃጀቶች ጥንቃቄ ማድረግ አለባቸው። በአካባቢያቸው ያለው ጥበቃ ማጠናከር አለበት። ህዝቡ ልጆቹን ነቅቶ መጠበቅ አለበትኝ እኔ ኮሎኔል ደመቀን ህወሀት መጣልቶ ወስደው ስትል ኖ የተባለበት ጊዜ አይ ቲንክ አማራ ተጎትቶ የሚወሰድበት ጊዜ ከዛ ጊዜ ጀምሮ ቁሟል። ወደዛ ዙር መመለስ አንችልም። አሁንም ወንድሞቻችንን መጠበቅ መቻል አለብን። ይሄ ይሄ በጣም በጣም ኢምፖርታንት ነው። በዚህ አጋጣሚ መናገር የምፈልገው ይሄ የሸዋ ጎጠኛም ይሁን በግንባሩ ሰዎች ውስጥ ኢንቮልቭ አድርጋችሁ ወንድማችንን ለመንግስት አሳልፋችሁ የሰጣችሁ ሰዎች መሬት ላይ መረጃ ማሰባሰብ ጀምረናል። አታመልጡንም። ጣቶቻችሁን በድርጊታችሁ ልክ እንቆርጣለን። ይሄ ምንም ወደኋላ ማንለው ነገር ነው። መረጃውን ለሰው ሰርፌስ እናደርጋለን። በሸዋ ውስጥ አንዳንድ ቅዠት ያላችሁ ሰዎች ሞናርኪ ለመመለስ የምትሰሩ፣ የራሳችሁን ቅዠት ይዛችሁ የመጣችሁ ሰዎች ከአማራ ፋኖ ከአማራ ብሔርተኛ ጋር ብትቆሙ ሁሉም ነገር ይቻላል። የጋራ ማድረግ የምንችለው ትግል ካመጣችሁ ሁሉንም ነገር ማድረግ ይቻል ይሆናል። ነገር ግን የሳይድ ኢንትረስት የሆነን አካባቢ ነጡ በመውሰድ ለማሳካት የምትሞክሩ ሰዎች በጣም በጣም በስህተት መንገድ ውስጥ እንደሆናችሁ ነው። እንትን ሚለን ኢንፋክት፣ የስልክ ኮንቨርሴሽኖቻችሁም ሊኖሩ ይችላሉ፣ መከታው ጋር የምታደርጓቸው። ለመከታውም ወደ አማራነት ተመለስ። የግንባሩ ሪሶርስ በቅርቡ ያልቃል። መከታው ጋር ያለው እና በግንባሩ መካከል ከፍተኛ ሪሶርስ ነው እየፈሰሰ ያለው እና ሊነገረው ይገባል። በሸዋ የምታስተባብሩ ወንድሞቻችን፣ አሁን የሚመጣው የብሔራዊ አደረጃጀት ከፍተኛ ሀብት ሞብላይዝ ማድረጉ አይቀርም እና ከመከታው እሱ ብቻውን ጦር ውስጥ ሊቀር የሚችልበት ሁኔታ ነው ያለው። አማራ ዛሬ እንደው እዛው አንድ ጥያቄ ልጠይቅህ፣ አንተ ስቲል እንደ አንድ የአማራ ብሔርተኛ መከታው ጋር ተስፋ አለህ? ኖ ኖ፣ እኔ አሁን በግለሰቦች ማመን አቁም። ያለው ድርጅት እየመጣ ስለሆነ በዛ ድርጅት ነው እምነቴ። ግለሰቦች መሪዎቻችን ናቸው፣ የአማራን ሕዝብ ራይ የሚሸከሙ ከሆነ ችግር የለብኝም። ግን መከታ ውስጥ የአማራ ሕዝብ ራይ አሁን አሁን ራይት ነው ነው እያወራን ያለ በመከታው ታምናለህ ወይስ? በፍጹም መከታው ወንጀለኛ ነው እያልኩህ እኮ ነው። ቴንክ ዩ አሁን ላይክት ነው እሱን ነው ወንጀለኛ ነው እያልኩ፣ በግልጽ እንደዚህ አይነት ክህደት ፈጸመ። እውነት በጣም ወንጀለኛ ነው። እውነት ነው። ምንም ኮምፕሮማይዝ አናደረግም። ወንድሙን አሳልፎ ለብልጽግና የሚሰጥ ሰው ሀይል ጋራ አናቀው እንትን አንልም። አንዳንድ ነገር ከዚህ በፊት ሲያጠፋ ሲጠየቅ እኔ አደለሁም ልጆች ናቸው ከስር ምናምን ኃላፊነት አያወስድም ነበር። አሁን ግን በግልጽ ኃላፊነት መውሰጃው ጊዜ ነው። የተፈጠረ ያለው በሸዋ ያለው እንትን ከሌላው አካባቢም ለየት ያለ ነው። ሁለት ሶስት ፓርቲ ኢንቮልቭ የሚያደርግበት ነው ስፔሲፊካሊ እነ ገሌ ናቸው አንልም፣ ግን በግልጽ ጋሸም እንደነገረ ሁለተኛ፣ እስከዛሬም ከነበሩት ሂደቶች የመከታው ኢንቮልቭመንት ከፍተኛ ነው። ከጀርባው ዲፍረንት ፎርስስ ኢንቮልቭ ሊያደረጉ ይችላሉ። ስለዚህ ይሄ ግልጽ ነው። የአማራ ህዝብ ይሄን ሊያውቅ ይገባል። እኔ ሌሎቻችን በሌሎች አካባቢ የሚደረጉ መሪዎቻችን ጥበቀው ተጠናክሮ፣ ስፔሲፊካሊ የአማራ ብሔርተኛ የሆናችሁ ሰዎች የጋሻ ስግድን ፎቶ የጋሻ የሰራቸውን ስራ በሚዘክር ፕሮግራሞች ሰሞኑን በደንብ ማስጮህ አለብን። ይህን አጀንዳ በዚህ ነው የግንባሩን ፖለቲካ እና የፋፍሬንን ፖለቲካ ከሸዋ ህዝብ ላይ ነጥለን የምናሳይበት ከሸዋ ህዝብ ጋር አባጋርነት የምንቆምበት ጊዜ ነው። ሌሎች ወንድሞቻችን የሊደርሽፕ ጋፖች ካሉ አሁን ያለው የጋሻሰግድ ሰግድ መጉደል አሁን በነ ኢንጂነር ደሳሌ ላይ ተጽዕኖ ሊኖረው ይችላል። የፋይናንስ ተጽዕኖ የሊደርሽፕ ጋፕ ሊኖር ይችላል። ምን እናግዝ ብለን ፋይናንሻሊ መደገፍ ካለብን መደገፍ፣ ከሌሎች የፋኖ አደረጃጀቶችም የሚያስፈልግ ድጋፍ ካለ የሊደርሽፕ ጋፕ ካለ እሱንም መጠያየቅና፣ በዚህ አጋጣሚ የጋሻ ሰግር ጦር ራሱን ባለበት እዞች፣ ባለበት ብርጌድ፣ ባለበት ሻለቃ፣ ባለበት ክፍለ ጦር እንዲቆም ከተነጣጠለ እና ተበትኖ ከተገኘ እንደሚመቱት ይወቁ። አማራ ብሔርተኛ የሆነ ጦር ወደ ኢትዮጵያዊ ብሔርተኛ አስገብተው መከታው በስጋት መኖር አይፈልግም። ኑ እንኳ ቢላቸው በጣም ትንሾችን ነው ሊያተርፍ የሚችል አብዛኛውን ይረሽ ናቸው። አብዛኛው አማራ ብሔርተኛ ናቸው አባታችን ነው የሚለው የሚለው የሚያምኑት ሉያል የሆኑ የጋሻ ስግድ ሰራዊቶች ናቸው። ስለማያምናቸው ይመታቸዋል። ስለዚህ ሚድኑት እራሳቸውን አንድ ላይ በመሆን በመቆም ሳይነጣጠሉ በእዙ ውስጥ በመቆየት ነው እንጂ ተነጣጥለው ቢወጡ መሳሪያቸውን የሚፈልግም ሀይል አለ ከራሱ የመከታው እንትን መሳሪያቸውን በማለት ይገላቸዋል። ሁለተኛ ኑ እኔ ጋር ግቡ ቢላቸውም አያምናቸውም። ቴክኒካሊ ያደረገው ነገር ሲጋለጥ ይገሉኛል ብሎ ስለሚያስብ ያጠፋቸዋል። ስለዚህ ይሄን እንትን እንበል እንዲያውቁና እንዲደርሳቸው ማድረግ አለብን። አይ ቲንክ እዙ መግለጫ ሰጥቷል ሰምቻለሁ። ይሄ በጣም ትልቅ ነገር ነው። ይሄ ነገር በሸዋ ብቻ የሚቆም አይመስለኝም። ይሄ ጥቃት በብሔርተኝነቱ ላይ የተደረሰ ጥቃት ስለሆነ በጎንደርም በጎጃምም በወሎ በቤት አማራ ሊቀጥል ስለሚችል ብሔርተኝነታችንን እሳት እናደርገው። መልሶ ማጥቃት ማድረግ አለበት። ጥቃት የሚፈጽም ሰው ካለ መልሶ ማጥቃት፣ በመረጃ የተደገፈ መልሶ ማጥቃት ማድረግ አለበት። በሸዋ ላይ ያለውን መረጃ ለማሰባሰብ እየሞከርን ነው። የሸዋ ተዋናይን ለአንድና ለመጨረሻ ጊዜ ነቅለን የምንጥልበት ፕሮግራም በቅርቡ ከእናንተ ጋር ተባብረን እንሰራለን። በተለይ እናማሃም ሌሎች ምህቶች አሉን የሚቃዡ የእነሱንም የግንባሩንም የመከታውንም ከግንባሩ ጋር ያለውን ኢንቮልቭመንት እስከዛሬ የነበሩ ኮንቨርሴሽኖች ቪዲዮዎች ሁሉ እንዳሉ ሰምቻለሁ። እነሱ አለን የሚሉ ሰዎች መጠዋል። አሁን በመከታው የተበሳጩ እነሱን ሁሉ እናወጣለን። ትግሉ እንዳይጎዳ እንጂ የእኛ ሰው መረጃ ላይ ጠንቃቃ እንዳልሆነ ታውቃላችሁ። ዝም ብሎ እየደወለ ይቃዣል እንጂ እውነት የዛም እንትንም አቅንም የለውም እዚህ ዝም ብሎ የሆነ ነገር የሚሰራው በቃ እየደወለ የእሱን ኢምፓየር ለመገንባት የሚሞክር ሰው እኮ ነው የምታዩት እንጂ ቴክኒካሊም ፊት እኮ አይደለም። አንድም ትግል መርቶ ማያት ሰው ነው። እንደው ተነስቶ ዛሬ እስቲ ለመከታው ልደውል እያለ ስልክ የሚደውልና ይህን አይነት ነውር የሚፈጽሙ ሰዎችን የምናጋልጥበት ጊዜ ነው ይሄ። ስለዚህ ብሔርተኝነቱን አጠርተን ስል አድርገን ማንም ሰው እንዳይነከው የሚፈራ አድርገን መሳል አለብን። እኔ ብዙ አረዘንኩ ይቅርታ አድርጉልኝ። በዚህ ውስጥ ኢንቮልቭ ያደረጉ ሰዎችን ግን በዚህ አጋጣሚ ተረፉ ማለት ፈልጋለሁኝ። ቤቲ ድል ስለሰጠሽኝ በጣም ነው የማመሰግን። እንበርታና በሁሉም ቤቶች ሰሞኑን ይሄን እናስታጋባ። እስኪ እንደ አማራ ዛሬ ሀሳብን ከመቋጨት በፊት አንድ ጥያቄ ልጠይቅህና፣ እኔ የራሴን እንዳንድ የአማራ ብሔርተኛ የራሴን አቋም ወስጃለሁ። እንግዲህ ምን ያክሉ የአማራ ብሔርተኛ ይገዛዋል አይገዛውም? በጥያቄ ነው ምተው ከነዚህ የግንባር ደጋፊ ጋር ለአንዴና ለመጨረሻ ጊዜ ዛሬ በአሰግድ በኮማንደር አሰግድ መድረኩ የተቆመጠበት ታይም ነው ብዬ ነው የማስበው። የእስክንድር ነጋ ደጋፊዎች ይህን የግንባር ፖለቲካ የሚያካሂዱ ሰዎች ምንም ጥርጥር በሌለው ከህወሓት ከአብይ አህመድ ደጋፊዎች ለይቼ ላላያቸው። ምክንያቱም ኮማንደር አሰግድ ላይ ክህደትን የፈጸሙ እንደ ሜጀር ጄኔራሉ በአንተ ላይ ክህደትን የፈጸሙ ከነዚህ ግለሰቦች ጋር ምናልባት ከተገናኘን እንግዲህ በሌላ ካልሆነ በስተቀር ቁጭ ብለን ማውራቱ ራሱ ጥቅም እንደሌለው እና የአማራው ብሔርተኝነት እነዚህ ግለሰቦች ጋር እየተከራከረ ጊዜውን ከማጥፋት ይልቅ መስራት ያለበትን ታርጌት ላይ ስፔሻሊ ይሄ ሎጂስቲክ ላይ ትኩረት አድርጎ ወንድሞችን ወደ ማገዝ ስራ መግባት መቻል አለበት እንጂ ጊዜውን ከብልጽግና ከአብይ አህመድ ፕሮማክስ የእስክንድር ነጋ ደጋፊ ጋር ማጥፋት የለበትም፣ የሚል የጸና አቋም አለኝና፣ አንተ ይሄንን እሳቤ እንዴት ታየዋለህ? ባይዘዌይ ለየን፣ እኮ በደንብ እኮ ተለየ። አሁን ድርጅት እናቋቁምም ተብሎ በተደረገው ጥረት ያው ዲሲቪንግ ፖለቲክስ ነው የተጠቀሙት። በደንብ መስመር አውጥተን እኮ ለየን። እኔ ከዚህ በኋላ ብሔርተኝነቱን በጠላትነት ሌቭል ያደረገ ቡድን ተነስቶብናል። የአማራ ብሔርተኝነት ጠላት ነው ለኛ ብሎ እንዳይሳካ የሚፈልግ የግንባሩ ኢንትረስት ባይዘዌይ ሁለት ነው። በግልጽ ብዙ ጊዜ ሲነገር ስለነበረ አንደኛው ኢንትረስት ከቻለ ሌቨሬጅ የፋኖ ሌቨሬጅ አድርጎ በግንባሩ ግምገማ የአማራ ብሔርተኝነት ማጥቃት ከጀመረ ኢትዮጵያ ስታትስ ኳን ጠብቃ አጠብቀንም ትቀየራለች ፈርሳ ነው የምጠብቀው። ማጥቃት ከጀመረ ኢትዮጵያን ያፈርሳታል የሚል ከፍተኛ ግምገማ ነው ያላቸው። ሲወጡ የሚወጡት ይሄን ለማስቀረት ነው። ከአማራ ብሔርተኛነት በሚመጣ ጥቃት ኢትዮጵያ ትፈርስብናለች ብለው ነው የሚያስቡት። ስለዚህ ይሄን ሀይል ተቆጣጥረው ከማጠብቋቸው ሰዎች ባይዞ በድምፅ ሁሉ ነው ይሄ ነገር ያለው። ይሄን ሀይል ተቆጣጥረው ተደራድረው ኢትዮጵያ ስታትስ ኮ እንደተጠበቀ ፖለቲካ ትራንዚሽን ማድረግ ነው የሚፈልጉት፣ እና ድርድር ነው። ካልተሳካ ራሱ ይሄ ሀይል እንዳያሸንፍ ነው የሚፈለገው። ካልተሳካ በሃይማኖትም በሎካሊቲም በማጋጨት እንዳይሳካለት ብሔርተኛው ወደፊት እንዳይመጣ፣ ኢቭን አማራው እንዲያሸንፍ አይፈልግም። ኢቭን እነሱ ባይሳካላቸው ራሱ አማራ ብሔርተኛው እንዲሳካለት አይፈልጉም። እንደ ጠላት ነው ሌብል የሚያደርጉ። ሰው ይሄን መረዳት አለበት። ነገር ግን ከታች አሉ የፋኖ ወንድሞቻችን አሉ። በዚህ ኃይል ተደናግረው መሪዎች ብቻ ስለተወሰዱ አብረው እየተዋጉ ያሉ ኃይሎች ለእነሱ ሲባል በጥንቃቄ ኮንቴንት እንድናርገው፣ በአሰራር ኮንቴንት እኔ ስደክም የነበረ ዋናው ዓላማ ይሄ አቅ ነበረ። እንደማን ለማን ድምፅ እንዲሰጡ እንደሚሉ ከመጀመሪያውም ገሌ ድምፅ የለውም ምናም ከሰራዊት የለውም የሚለውን ሳይሆን ወስደው የነበረው ያን የምናረምበት አሰራር ነበር። ለማምጣት እየሞከርክ ነበር። የምርጫ ስርዓቱ ገና የክፍለ ሀገር አደረጃጀት ሳይመጣ ስለፈራሁኝ ክፍለ ጦሮች ሲቋቋሙ ገና ተወካዮች፣ የክፍለ ጦር ተወካዮች ማዕከላዊ ኮሚቴው ኮንግረስ ያቋቁሙና ማዕከላዊ ኮሚቴውን ይምረጡ። ከማዕከላዊ ኮሚቴ ስራ አስፈጻሚ የግድ አይደለም የክፍለ ሀገር አመራር ማምጣት ሚ በጣም የዛሬ ስድስት ሰባት ወር ነው ማወራቸው። ጭቅጭቅ ነበረ በማቃቸው አደረጃጀቶች በፊት እና ይሄን ያየ ሰው አልነበረም። በጊዜው ያው አስቻይ ሁኔታን በደም ስላልነበረ እንደምታውቁት የንቱን ወጣ የክፍላት አሁንም፣ አማራ ብሔርተኝነቱ በጠላትነት የሳለውን ሀይል ጠላት አድርጎን መሳል ያለበት በተዋጊዎቻችን ውስጥ ያን መፍጠር አለብን። በግልጽ ያ ሀይል ጠላት ነው። ብሔርተኛ ያልሆነው ሀይል ሊያፈርሰን እንደሚሰራ ጠላት ነው። እንዴት አንድ ልናደርገው ኮንቴንድ የምናደርግበት ሁለት ሶስት ደረጃዎች አለ። አንደኛው ፕሮፖጋንዳችን፣ ኢንዶክትሪኔሽኖችን ፋኖቻችን የምንስብበት ከታች ያሉትን ተደናግረው የሄዱትን የምንስብበት ዘዴ እናዘጋጅ። ሻለቆችን፣ አስር አለቆችን፣ መቶ አለቆችን መቅረብና ያን ሀይል መበተን ይቻላል። ሌላው እና ትልቁ ነገር ህዝባችን ህዝባችን ላይ ከሰራ ህዝባችንን ብሔርተኛ ካደረግ ነው ኢትዮጵያኒስት ሀይሉ ካለ ህዝባችን ሰርቫይቫ ያደረግ ሪሶርስ ያጣል። እንዲበተን እናደርገዋለን። ህዝባችን በውጭ ሀገር የሚኖረውንም በሀገር ውስጥ የሚኖረውንም ህዝባችን ይህን ሀይል ሰፖርት ያደርጋል የምንለውን ሀይል በደንብ አድርገን መስራት በተለይ አገር ውስጥ ያለው ህዝባችንን በጣም ፍጹም ብሔርተኛ እንዲሆን መስራት አለብን። ስለዚህ ለዚያ የሚሆኑ የኢንዶክትሪኔሽን ሰነዶች እና በማምጣት ያለ ጦርነት ይህን ሀይል መበተን የምንችልበት እድል አለ። ሌላው በአሰራር ባለው ጦር ልክ ምክር ቤቶች ወይም ኮንግረስ ተቋቁሞ ሁለት ድምፅ ወይ አንድ ድምፅ ይዞ የአማራ ፖለቲካ ትግል ውስጥ ሊሳተፍ ይችላል። ግን ገቨርኒንግ ነው የሚወጣው ብዙ ቁጥር ያለው ብሔርተኛው ስለሆነ የብሔርተኛው ኃይል ይሄ ያለ ጦርነት በአሰራር ልንፈታው ምንችል ነው። አይ ቲንክ የእሱን ተስፋ እንድናጠፋው እና ጠላትነት እንዲመጣ የፈለጉ ይመስለኛል። አሁን ፋፍዴንን ይዘው ጭራሽ አማራ ብሔርተኝነቱን ላይ ጥቃት እየፈጸሙ ስለሆነ